በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ቃል ኪዳን የበረከት ልጆች፣ የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም ሰላም ላችኋለሁ። እንደምን ዋላችሁ? እንደምንለይሳ ደረሳችሁ? አሜን። እንደ ኀጠታችንና እንደ በደላችን ብዛት ሳይሆን እንደ ምረትና እንደ ቸርነቱ ተመልክቶ እስከዚህ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንል። እርሱን ጠርተን እርሷን የማንተዋትን ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንል። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፈቃድ ዛሬ የምንማማረው ብዙ ሰዎች በዚህ በበዓለ ሃምሳ ወቅት ላይ ሆነው ጾመ ድኅነት ወይም ደግሞ ዓርብ ረቡዕ ጾም መቼ ይገባል? ስለምንድን ነው የምንጾመው? እያሉ ይጠይቃሉና መቼ እንደሚገባና ስለምን እንደምንጾም በዛሬ ትምህርታችን ላይ አጥር አድርገን እንማማራለን። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገሥጸን እግዚአብሔር ነው።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 የትኛውም ወር ላይ በየትኛውም ወቅት ላይ ቢውል የሚጾሙ ዕለታት ናቸው ማለት ነው። እንግዲህ ቅድስት ቤተክርስቲያናችን ሰባት የአዋጅ አጽዋማት አሏት። እነዚህ ሰባት የአዋጅ አጽዋማት ማንኛውም ክርስቲያን ሊጾማቸው ይገባል ብላ የደነገገቻቸው ናቸው። አንዳንድ ሰዎች ይህ ጾም የከሌ ነው፣ ይህ ጾም የከሌ ነው ሲሉ እናስተውላለን። ነገር ግን ቅድስት ቤተክርስቲያናችን ይህ የቄሶች ነው፣ ይህ የምዕመናን ነው እያለች የደነገገችልን ጾም የለም። ነገር ግን እነዚህን ሰባት የአዋጅ አጾማት ከሰባት ዓመት በላይ የሆነ ማንኛውም ክርስቲያን አዎ፣ ምእመንም ሆነ ካህንም ሆነ ትልቅም ሆነ ትንሽም ሆነ ሊጾሞ ይገባል ብላ የደነገገችልን ናቸው። እነዚህ ሰባቱ የአዋጅ አጾማት ታዲያ ምን ምንድን ናቸው ስንል የመጀመሪያው ታላቁ የአብይ ጾም ነው። ሁለተኛው ደግሞ ጾመ ነቢያት ነው። ሦስተኛው ጾመ ድኅነት፣ አራተኛው ጾመ ነነዌ፣ አምስተኛው ጾመ ገሃድ፣ ስድስተኛው ጾመ ሐዋርያት፣ ሰባተኛው ጾመ ፍልሰታ ናቸው። እነዚህ ሰባቱ የአዋጅ አጾማት ሁላችንም ልንጾማቸው የሚገቡ አጽዋማት ናቸው ማለት ነው። ታዲያ ከነዚህ ከሰባቱ የአዋጅ አጽዋማት መካከል አንዱ ጾመ ድኅነት ነው፣ ወይም ደግሞ አርብና ሮብ የምንጾመው ጾም ነው ማለት ነው። ይህ ጾም ታዲያ በዚህ በበዓል ሀምሳ ወቅት ላይ ለጊዜው ይቋረጣል፣ አይጾምም ብለናል። ለምን እንደማይጾም ደግሞ በዚህ በበዓል ሀምሳ ወቅት ላይ በባለፈው ትምህርታችን ላይ ተማምረናል። ታዲያ ይህ ጾም በበዓል ሀምሳ ወቅት ላይ የማይጾም ከሆነ መቼ ነው የሚጀምረው? መቼ ነው የሚገባው? ሳላውቅ እንዳልበላ ብለው የሚጠይቁ ሰዎች አሉ። መቼ ነው የሚገባው የሚለውን ስንመለከት ታዲያ የዘንድሮ የ2017 ዓመተ ምሕረት ጾመ ሐዋርያት ወይም ደግሞ የሰኔ ጾም ሰኔ ሁለት ቀን ይጀምራል። ይህ ጾመ ድኅነት ወይም ደግሞ አርብ ሮብ ጾም አዎ ሰኔ አራት ቀን ይጀምራል። ልብ በሉ እዚህ ጋር ልናስተውል የሚገባው ጾመ ሐዋርያት ወይም ደግሞ የሰኔ ጾም ሰኞ ቀን ነው የሚገባው። ጾመ ሐዋርያት ወይም የሰኔ ጾም ሰኞ ቀን ሰኔ ሁለት ቀን ይጀምራል። ጾመ ድኅነት ወይም ደግሞ አርብሮም ጾም ደግሞ ሮብለት ሰኔ አራት ቀን ይጀምራል። ይህ ማለት አንድ ላይ የሚጾም ነው። ቀድሞ ጾመ ሐዋርያት ይገባል። አንድ ላይ ከጾመ ሐዋርያት ጋር ከሰኔ ጾም ጋር ይገባል እንጂ ብቻውን ቀድሞ የሚገባ አይደለም። ይህንን ስንል ታዲያ ጾመ ሐዋርያት ወይም ደግሞ የሰኔ ጾም ሰኔ ሁለት ቀን ከገባ እስከ ሐምሌ አምስት ቀን ይጾማል። ከሰኔ ሁለት እስከ ሐምሌ አምስት ቀን ያለው ወቅት የጾመ ሐዋርያት ወይም ደግሞ የሰኔ ጾም ወቅት ነው። በዚያ ውስጥ ግን ጾመ ድህነትም አንድ ላይ ተያይዞ ይገባል እንጂ በተናጥል የምንጾመው ከሐምሌ አምስት ቀን በኋላ ነው። አዎ ከሐምሌ አምስት ቀን በኋላ ሮብና አርብ ይጾማሉ። በተናጠል ለብቻቸው ራሳቸውን ችለው ማለት ነው። አሁን ግን ሰኔ ሁለት ቀን ጾመ ሐዋርያት ወይም የሰኔ ጾም ስለሚገባ አንድ ላይ ተያይዘው ነው የሚገቡት። ጾመ ሐዋርያትን ወይም ደግሞ የሰኔ ጾምን ስለምንድን ነው የምንጾም የሚለውን በባለፈው ትምህርታችን ላይ በስፋት ተማምረናል። ስለዚህ እሱን አንደግምም። ነገር ግን ጾመ ድህነትን ወይም ደግሞ አርብ ሮብ ጾምን ደግሞ ለምንድን ነው የምንጾም የሚለውን ደግሞ ለናውቅ ያስፈልጋልና ይህንን አጥር አድርገን እንመለከታለን ማለት ነው። እንግዲህ ረቡን ስለምንድን የምንጾመው አርብን ስለምንድን ነው የምንጾም የሚለውን አጠራ አድርገን እንመለከታለን። ከስያሜው ስንጀምር ታዲያ ጾም ድኅነት ማለት አዎ ከቃሉ እንደምንረዳው የመዳን ጾም ማለት ነው። ይህም ታዲያ በብሉ ኪዳኗ ጾማት በጾም አስቴርና በጾም ዮዲት የተተካ የሐዲስ ኪዳን ጾም ነው። ምን ማለት ነው ካልን በብሉ ኪዳን በሃማ ምክንያት በእስራኤል ላይ ታውጆ የነበረው ሞት በጾም አስቴር እንደተሻረ ሁሉ በአዲስ ኪዳንም ደግሞ በዕለተ ረቡዕ በጌታችን ላይ በተፈጸመው ምክር የሰይጣን ሴራ ፈርሷልና በጾመ አስቴር ምትክ ረቡን እንጾማለን ማለት ነው። ልብ በሉ። እንዲሁም ደግሞ በብሉይ ኪዳን በጾመ ዮዲት ምክንያት ሆሎፎርኒስ ድል እንደተደረገ ሁሉ በአዲስ ኪዳንም ደግሞ መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ በመስቀል ላይ በከፈለው መሥዋዕትነት ዲያብሎስ ድል ተደርጓልና በጾመ ዮዲት ምትክ አርብን እንጾማለን ማለት ነው። ዕለተ ረቡዕ የጌታ ሞት የተመከረበት አርብም፣ ደግሞ አምላካችን የተሰቀለበት ዕለት ነውና በመስቀሉ መሥዋዕትነት ያገኘነውን ድኅነት አዎ ዘወትር ማሰብ ስለሚገባን ሁል ጊዜ እነዚህን ዕለታት እንድንጾማቸው በቅዱስ ሲኖዶስ ሥርዓት ተሠርቶልናል ማለት ነው። የእነዚህም የሁለቱ ቀናት የረቡና የአርብ ጾም ጾመ ድኅነት ተብሎ ተሰይመዋል ማለት ነው። ብቻ ለብቻ በተናጥል ስንመለከት ደግሞ ዕለተ ረቡዕ ምን የተደረገበት ነው፣ ዕለተ አርብ ምን የተደረገበት ነው የሚለውን ተንተና አድርገን እንመለከታለን። እንግዲህ በዕለተ ረቡዕ ምን ተፈጸመ ስንል ጌታችን መድኃኒታችን እየሱስ ክርስቶስን ለመግደል አይሁድ የተስማሙበት ዕለት ስለሆነ ይህችን ዕለት በጾም እናስባታለን። በዕለተ ረቡዕ ምን አደረጉ ስንል አዎ የአይሁድ ሊቃነ ካህናትና ጻፍት ፈሪሳውያን ጌታን ለመያዝ የተማከሩበት ለመያዝ ብቻ ሳይሆን ደግሞ ይዘውትም ደግሞ መገደል እንዳለበት የሞት ፍርድ የፈረዱበት ዕለት ነው። አዎ ሁሉን የሚገዛው አምላክ፣ ሁሉን የፈጠረው አምላክ፣ ዓለምን አሳልፎ የሚኖረው አምላክ አዎ በምድራውያን ሰዎች ሞት የተፈረደበት ዕለት ነው። ይህ ዕለተ ረቡዕ ማለት ነው። ልብ በሉ እነዚህ ጸሐፍት ፈሪሳውያንና የአይሁድ ሊቃነ ካህናት ታዲያ ምክራቸውን የጀመሩት በዕለተ ረቡዕ አይደለም። ምክራቸው የተጀመረው አዎ ጌታችን መድኃኒታችን ኢየሱስ ክርስቶስ እየተመሰገነ ወደ ኢየሩሳሌም በገባበት ዕለት ከሰዓት ጀምሮ ማጉረምረም ጀመሩ። በዓለ ሆሳናን ካከበረን በኋላ ማለት ነው። ከሰዓት ጀምሮ ማጉረምረም ጀመሩ። ከዚያ ምን አደረጉ ስንል ይህ ማገረምረማቸው ስብሰባ ወደ መጥናት ተሸጋገረ። ሰኞ ለት በጌታችን ጉዳይ ለመሰብሰብ ስብሰባ ጠሩ፣ በአንዱ ሊቀ ካህን ግቢ። ከዚያም ሰኞ ለት ተሰበሰቡ፣ ሲጨቃጨቁ ዋሉ። ነገር ግን ስብሰባቸው ፍሬ አልባ ሆነ። ፍሬ አልባ ሲሆንባቸው አሁንም ቀኑን ሙሉ ሲጨቃጨቁ ከዋሉ በኋላ ማክሰኞ ለመሰብሰብ ቀጠሮ ይዘው የሰኞ ስብሰባቸው ፈረሰ። ማክሰኞም እንደዚሁ ሲጨቃጭቁ ዋሉ፣ ተገናኝተው ነገር ግን ስብሰባቸው ፍሬ አልባ ሆኖ አሁንም በዕለተ ረቡዕ ለመገናኘት ቀጠሮ ይዘው ስብሰባቸው ፈረሰ። ሰኞም ማክሰኞም ጸሐፍት ፈሪሳውያንና የአይሁድ ሊቃነ ካህናት ተሰብስበው ነበረ በጌታችን ጉዳይ። ነገር ግን ውሳኔ እንዳይወስኑ ያደረጋቸው አንድ ትልቅ ጭንቀት ነበረባቸው። ምንድን ነው ጭንቀታቸው ስንል ወቅቱ የፋሲካ በዓላቸውን የሚያከብሩበት ቀን የተቃረበ ስለሆነ አዎ ሁከት እንዳይፈጠር ፈርተው ነው ይህ ነበር ትልቅ ጭንቀት የነበረባቸው ለምንድነው ሁከት የሚፈጠረው ካልን ብዙ ህዝብም በጌታችን ትምህርት የተማረኩ ነበሩ ተአምራቱን የሚያደንቁ ነበሩ ብዙ ሺህ ህዝቦች ጌታችንን ይከተሉት ነበርና አዎ በዚህ መሃል ጌታችንን ብን ይዘው የፋሲካ በዓላችን ሊበላሽብን ነው ብለው ይህ ትልቅ ጭንቀት ሆኖባቸው ነበረ። አይሁዳውያን ወይም ደግሞ ጻፍት ፈሪሳውያን የፋሲካ በዓል አድርገው የሚያከብሩት ምኑን ነው ካልን ከግብፅ ባርነት ነፃ የወጡበትን ዕለት፣ አዎ በዓለ ፋሲካ አድርገው ታላቅ በዓል አድርገው ሐሙስ ዕለት ያከብሩ ነበርና ቀኑ ስለተቃረበ በዓላቸውን የሚያከብሩበት ያ በዓላቸው እንዳይበላሽባቸው በዛ በዓላቸው ላይ ውከት እንዳይፈጠር ፈርተው ጌታችንን እንዴት አድርገው መያዝ እንዳለባቸው በጣም ትልቅ ጭንቀት ሆኖባቸው ምክራቸው ሁሉ ፍጻሜ እንዳያገኝ ያደረገባቸው ነገር ይህ ነበረ። ታዲያ በለተረቡ እንዴት አድርገው ይህንን ምክራቸውን አጠናቀቁ፣ ቋጩ ስንል ለዚህ ምክራቸው ማጠናቀቅ ወይም ደግሞ መቋጨት አዎ ትልቅ አስተዋጽኦ ያደረገው ወይም ደግሞ ምክራቸው እንዲጠናቀቅ ጭንቀታቸውን ያቀለላቸው ያስቆሩት ይሁዳ ነበረ። በዚህ ጭንቀታቸው ውስጥ ሳሉ ከደቀ መዛሙርቱ አንዱ የአስቆሮቱ ይሁዳ በመካከላቸው በመገኘት የምክራቸው ተባባሪ ሆኖ ጭንቀታቸውን አስወገደላቸው። በዚህ በማቴዎስ ወንጌል እንደዚሁም ደግሞ በማርቆስ ወንጌል እንዲሁም በሉቃስ ወንጌል ላይ እንደምናገኙ ሉቃስ 22 ቁጥር 1፣ ማርቆስ 14 ቁጥር 1 ጀምሮ ስትመለከቱ እንደምታገኙት ታዲያ የአስቆሮቱ ይሁዳ በመካከላቸው ተገኝቶ አሳልፎ እንደሚሰጣቸው እርሱ አሳልፎ ሲሰጣቸው ደግሞ እነርሱ 30 ዲናር እንዲመዝኑለት ጌታችንን በ30 ዲናር አሳልፎ ሊሰጥ ከሊቀ ካህናቱ ጋር ከጻፍት ፈሪሳውያን ጋር ተስማማ። በዚህ ጊዜ ምክራቸውን ጨርሱ፣ የአስቆርቲዳ አሳልፎ ሊሰጣቸው፣ እነርሱም ሰላሳ ዲናር ሊሰጡት፣ የታችንን ከያዙት በኋላ ደግሞ እንደሚገድሉት የወሰኑበት ምክራቸውን ያጠናቀቁበት እለት ነው። ለምንድ ነው አሳልፎ እንዲሰጣቸው የፈለጉት ስንል አንድም ጻፍት ፈሪሳውያን ከዮሐንስ ጋር ጌታችን ይመሳሰልባቸው ነበርና ጌታን ያዝ ነው ብለን ዮሐንስን ብንይዘውስ ብለው ይህም አንድ ጭንቀት ሆኖባቸው ነበርና፣ ያስቆሩት ይሁዳ ግን እኔ ምልክት ሰጣችኋለሁ፣ ሄጄ አቅፌ ስስመው እርሱ ነው፣ ያን ጊዜ በዚህ ምልክት ወቁትና ያዙት ብሎ ምልክት ሰጥቷቸው ነበርና፣ ከእነርሱ ጋር በዕለተ ረቡዕ ከተስማማ በኋላ ያስቆሩት ይሁዳ ምቹ ጊዜን ይጠባበቅ ነበር፣ ጌታችንን አሳልፎ ለመስጠት ማለት ነው። ኋላም ታዲያ ያ ምቹ ጊዜ ደርሶ ሐሙስ በዓለ ፋሲካን ፋሲካን ጌታችን ካከበረ በኋላ ጸሐፍት ፈሪሳውያንም በዓለ ፋሲካቸውን ካከበሩ በኋላ ሐሙስ ማታ ሶስት ሰዓት ላይ ጌታችን መድኃኒታችን ኢየሱስ ክርስቶስን ያስቆሩት ይዳ ስሞ አሳልፎ ሰጠው። ስለዚህ ይቺ ዕለተ ረቡዕ ስለምን እንደሆነ የምትጾሙ ስንል ስለ እኔና ስለ እናንተ ሲል እኔና እናንተን ከጨለማ ወደ ብርሃን ለማውጣት ከዳቢሎስ ግዞት ነፃ ለማውጣት ሁሉም ላይ የሚፈርደው አምላክ እርሱ ላይ የተፈረደበት ሞት የተፈረደበት እንዲሞት የተወሰነበት ዕለት ስለሆነ ይህንን ቀን በጾም በጸሎት እናስባታለን ማለት ነው። ስለዚህ ረቡዕን የምንጾመው ለዚህ ነው። ዕለተ አርብን ደግሞ ስለምንድን ነው የምንጾመው ስንል፣ ዕለተ አርብን የምንጾመው በዚች ቀን የሁላችን ቤዛ መድህን ዓለም ክርስቶስ እኛን ለማዳን በቀራኒው ኮረብታ በመስቀል በሥጋ መሞቱን በመሞቱም ደግሞ መዳናችንን እያሰብን እንጾማታለን ማለት ነው ጌታችን መድኃኒታችን የሱስ ክርስቶስ በዚህች ዕለት ለእኔና ለእናንተ የተቀበለው መከራ በእኔ አንደበት ተዘርዝሮ ተነግሮ የሚያልቅ አይደለም ነገር ግን አጠር አድርገን ለመመልከት ያህል ጌታችን መድኃኒታችን ኢየሱስ ክርስቶስ ሐሙስ ማታ ሦስት ሰዓት ላይ ከተያዘ በኋላ ሌሊቱን ሙሉ ሲያሰቃዩት፣ ሲዘብቱበት፣ ሲረግጡት፣ ሲተፉበት ከሐና ወደ ቀያፋ እያመላለሱ ሌሊቱን ሙሉ ሲዘበቱበት አደሩ። በዕለተ አርብ ጠዋት ላይ በፍርድ አደባባይ አቆሙት። ሦስት ሰዓት ላይ ሲሆን ደግሞ ስለ እኔና ስለ እናንተ ሲል 6666 ጊዜ ተገረፈ። ወገኖቼ ስድስት ጊዜ አይደለም፣ ስድስት መቶ ጊዜ አይደለም። ምናልባት ስንናገረው ቀላል ሊመስለን ይችል ይሆናል፣ ነገር ግን ጌታችን ስለ እኔና ስለ እናንተ ሲል ስድስት ሺ ስድስት መቶ ስልሳ ስድስት ጊዜ ነው የተገረፈው። ሊያውም እኔና እናንተ እንደምናውቀው አይነት ባለ ጅራፍ አይደለም። እኔና እናንተ የምናውቀው ምናልባት ሕፃናት ቡሄ ሲደርስ የሚያጮሁት ወይም ደግሞ እረኞች ከብቶቻቸውን የሚጠብቁበትን ጅራፍ ነው። ጌታችን ግን የተገረፈው በእንዲህ ያለ ጅራፍ አይደለም። ጫፍጫፉ ብረት ያለው ያ ብረት የሰው ሰውነት ላይ ሠርፍ አንድ ጊዜ የሰውን ሥጋ ቦጫጭቆ ከመሬት ላይ በሚጥል ዓይነት ጅራፍ 6666 ጊዜ የተገረፈ ያን ሁሉ ግርፋት ሲገረፍ ሥጋው አው እየተቦጫጭቀ በመሬት ላይ ወደቀ። ደሙ እንደውሃ ፈሰሰ ፈስሰ አጥንቱ እስከሚቆጠር ድረስ አጥንቱ እስከሚታይ ነጭ ሆኖ እስከሚታይ ድረስ ጌታችን ለእኔና ለእናንተ ሲል ይህን ሁሉ ግርፋት ተገረፈ። ስድስት ሰዓት ላይ ሲሆን ታዲያ አዎ ያንን እርጥም መስቀል አሸክመውት ያን ሁሉ ግርፋት ከገረፉት በኋላ ያንን ቁስል በጀርባው ተሸክሞ ያንን እርጥም መስቀል አሸክመውት ያንን ተራራ ወይም ደግሞ ዳገት እያስወደቁ በእግራቸው እየረገጡ እየጣሉ እያነሱት እያንገላቱት ወስደውት ስድስት ሰዓት ሲሆን በቀራኒዮ በመስቀል ላይ በአምስቱ ቅንዋተ መስቀል በሳዶር ባላዶር፣ በዳናት ባዴራ፣ በሮዳስ በእነዚህ ችንካሮች እጆቹንና እግሮቹን ቸንክረው በመስቀል ላይ ሰቀሉት። ዘጠኝ ሰዓት ላይ ሲሆን ጌታችን በፈቃዱ ቅዱስ ነፍሱን ከቅዱስ ሥጋው ለየ። አስራ ሁለት ሰዓት ሲሆን ቅዱስ ዮሴፍና ቅዱስ ኒቆዲሞስ የጌታችንን ሥጋ ከመስቀል ላይ ወርደው በአዲስ መቃብር አኖሩት። ወገኖቼ ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ፍቅር ከሊቃውንተ ቤተ ክርስቲያን አንዱ የሆነው ቅዱስ ዮሐንስ አፈወርቅ ሲናገር እንዲህ ይላል፤ ሁሉን የያዘውን ያዙት፣ ሁሉን የሚገዛውን አሰሩት፣ የሕያው አምላክን ልጅ አሰሩት፣ በቁጣ ጎተቱት፤ እርሱ ግን በፍቅር ተከተላቸው። ሊቃነ መላእክት በመፍራትና በመንቀጥቀጥ ከፊቱ የሚቆሙለትን በአደባባይ አቆሙት። ኀጢአትን ይቅር የሚለውን እርሱን ኀጢአተኛ ኀጥ አሉት። በመኳንንት በሚፈርደው በእርሱ ላይ ፈርዱበት። ለሱራፌል ዘውድ የሚያቀዳጃቸውን የሾህ ዘውድ አቀዳጁት። ለኪሩቤል የግርማ ልብስ የሚያለብሳቸውን ቀይ ግምጃ አለበሹት። ኪሩቤል በእሳት ክንፍ ተሸፍነው ከፊቱ የሚሰወሩለትን እርሱን ክፉ ባሪያ እጁን አጽንቶ ፊቱን አጸፋው ወይም ደግሞ መታው። የመላእክት ሠራዊት በፍጹም መደንገጥ ለሚሰግዱለት እየዘበቱበት በፊቱ ተንበረከኩ። ይህን ያህል ትሕትና እንደምን ያለ ትሕትና ነው። ይህንን ያህል ትዕግሥት እንደምን ያለ ትዕግሥት ነው። ይህን ያህል ዝምታ እንደምን ያለ ዝምታ ነው። ይህን ያህል ቸርነት እንደምን ያለ ቸርነት ነው። ይህን ያህል ሰውን ማፍቀር እንደምን ያለ ማፍቀር ነው። አዎ ፍቅር የአምላክን ልጅ ከዙፋኑ ሳበው እስከ ሞትም አደረሰው፣ እያለ ሊቁ ቅዱስ ዮሐንስ አፈወርቅ ስለ ጌታችን ፍቅር ተናገረ። ወገኖቼ፣ በዚህ ዕለት ጌታችን ሰላይና ስለ እናንተ ሲል አዎ በሐሰት ክስ ተከሰሰ። ፕራይቶሬን በሚባል ግቢ ውስጥ አግብተው ቀይ ግምጃ ለበሱት፣ የሸዋክሊልም ደፍተው ዘንግ በማስያዝ ዘበቱበት። መስቀል አሸክመው ሊሰቅሉት ወሰዱት። በስድስት ሰዓትም ጎለጎታ ላይ ከወንበዴዎች መካከል ሰቅሉት። እርሱ ንጹሕ ሆኖ ሳለ፣ በደል የሌለበት ንጹሕ ሆኖ ሳለ አዎ ከበደለኞች ጋር ከሆነ በደዎች ጋር እንደ በደለኛ እንደ ወንጀለኛ ተቆጥሮ ከሆነ በደዎች መካከል ላይ ጌታችን ተሰቀለ። ልብሱን ለአራት ተካፈሉ፣ በእጀ ጠባቡ ላይ ጣት ተጣጣሉ። በመስቀል ላይ ሳለም ሰደቡት፣ የሚያልፉትም ጭምር እስቲ አንተ የአይሁድ ንጉሥ ከሆንክ እስቲ ከዚህ መስቀል ላይ ውረድ፣ እስቲ ውረድና እኒህ ያኔ በአንተ እናምናለን፣ አንተ የአይሁድ ንጉሥ ከሆንክ እስቲ ራስህን አድን እያሉ የሚያልፉትም ጭምር እየሰደቡ ራሳቸውን እየነቀነቁ ይዘባበቱበት ነበረ። አምላካቸውን ይተፉበት ነበረ። አዎ ከዓለት ላይ ውሃ ያፈለቀ የሚያጠጣቸውን አምላክ ለሁሉም ምግበ ስጋንና ምግበ ነብስን የሚሰጠውን አምላክ በመስቀል ላይ ሆኖ ሳለ ተጠማው ሲል ሆምጣጤና አጠጡት። እዚህም አላበቁም ጎኑንም በጦር ወጉት። በመስቀል ላይ ሳለ ከስድስት ሰዓት እስከ ዘጠኝ ሰዓት ብዙ ተሰቃይቶ ነብሱን ስለሁላችን አሳልፎ ሰጠ። ልብ በል ወገኖቼ ጌታችን በዕለተ ዓርብ ዐሥራ ሦስት ሕማማተ መስቀልን ተቀብሏል። ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ዕለት በመስቀል ላይ ከስድስት ሰዓት እስከ ዘጠኝ ሰዓት በነበረበት ሰዓት ላይ ሰባት ተአምራት በሰማይና በምድር መካከል ተደርገዋል። አዎ ምን ተደረገ ስንል ፀሐይ ጨልማለች፣ ጨረቃ ደም ለብሳለች፣ ከዋክብት ረግፈዋል፣ የቤተ መቅደስ መጋረጃ ተቀዷል፣ አውለቶች ተሰነጣጥቀዋል፣ መቃብሮች ተከፍተዋል፣ ሙታን ተነስተዋል። ልብ በሎ ወገኖቼ እነዚህ አዎ ሰባት ተአምራት በምድርና በሰማይ መካከል ተከናውነዋል። በዚህ ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ መስቀል ላይ ሳለ እየገደሉት፣ እየዘበቱበት፣ እየሰደቡት እርሱ ግን ሰባት የፍቅር ቃላትን በመስቀል ላይ ሆኖ ተናግረዋል። አምላኬ አምላኬ ስለምን ተውከኝ አለ። እውነት እውነት እልሃለሁ ዛሬ በገነት ከኔ ጋር ትኖራለህ አለ። አባቶ የሚያደርጉትን አያውቁምና ይቅር በላቸው አለ። እነኋት እናትህ እነሆ ልጅሽ አለ። ተጠማሁ አለ። አባቶ ነፍሴን በእጅ አደራ እሰጣለሁ አለ። በመጨረሻም ተፈጽመ አለ። ወገኖቼ ይህንን ዕለት ስለምንድነው የምንጾመው ብለን ስናነሳ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ እኔና ስለ እናንተ ሲል መከራ የተቀበለበት የሞተበት በሞቱም ደግሞ መዳናችንን እያሰብን የምንጾምበት ዕለት ነው። በአጠቃላይ እነዚህን ሁለቱን ዕለታት ዕለተ ረቡንና ዕለተ አርብን የምንጾመው የፈጣሪያችንን የኢየሱስ ክርስቶስን መከራ በማሰብ ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስን መከራ በማሰብ እነዚህን ሁለቱን ዕለታት እንጾማለን ማለት ነው። ልብ በሉ። ስለዚህ ይህን ጾም ስለምንድን ነው የምንጾመው ብለው ለሚጠይቁ ሰዎች አጠራ አድርገን ምላሽ ሰጥተናል ማለት ነው። ወገኖቼ አንዳንድ ሰዎች ካለማወቅ የተነሳ ተዋሕዶ ክርስቶስን አትሰብኩም እያሉ ሲናገሩ እንመለከታለን። ቅድስት ቤተ ክርስቲያናችን ሌላ ሌላውን እንኳን ብንቶ በሳምንት ሁለት ቀን የጌታችንን መከራ ታሳስበናለች፣ በጾም በጸሎት ማለት ነው። ዕለተ ረቡዕ ጌታችን ሞት እንደተፈረደበት እያሳሰበችን፣ በለተ ዓርብ ደግሞ ስለኔና ስለ እናንተ የተቀበለውን መከራ እያሳሰበችን በሳምንት ሁለት ቀን ይህን ታሳስበናለች። ሌላውን እንኳን ብንቶ ነገር ግን ደግሞ ሌሎችን ስናነሳም ደግሞ ቅዳሴው የሚያሳ ያሳሰበን የጌታችንን መከራ ነው። ቀራንዮን ነው። ጎልጎታን ነው። ከበሮን ስንመለከት የጌታችንን መከራ ነው የሚያሳስበን። መቋሚያውን፣ ጽናጽሉን ስንመለከት የጌታችንን መከራ፣ ስቃይ፣ እንግልት ነው የሚያሳስበን። ቅድስት ቤተ ክርስቲያናችን ስንመለከታት፣ ከላይ ጉልላቷ ላይ ያለው መስቀል ነው፣ ያንን ስንመለከት ጌታችን ለእኛ የከፈለን ዋጋ ነው የምናስበው ወገኖቼ። ቅዱስ ቤተ ክርስቲያናችን ስንረዳት ስናውቃት እንዲሁ ተመልክተናት የምናነባትናት ናት። ለመናው ክርስቶስን የሚሰብክሩ የኛ ቤተ ክርስቲያን ማለት ነው። ልብ በሉ። ነገር ግን ካለማወቅ የተነሳ አትሰብክም ብለው ለሚናገሩ ሰዎች ልታስተምሩ ያስፈልጋል ዛሬ እኛ የተማርነውን እያስተማርን ስላልሆነ እያወቅነውን እያሳውቅን ስላልሆነ ብዙ ሰዎች ካለማወቅ የተነሳ እየሳቱን ያሉት። ስለዚህ የሳቱትን ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊትም የምንማረውን የቤተክርስቲያናችን አስተምሮ ልናስተምር ያስፈልጋል። ምክንያቱም ይህ መንፈሳዊ ግዴታችን ነው። እኛ የተማርነውን አስተምረን ቢሆን፣ እኛ ያወቅነውን አሳውቀን ቢሆን ኑሮ ማንም ሀብተ ወልድና ስመ ክርስትና ሰጥታ ማተብ ባንገቱ ላይ ካሰረችበት ከቅድስት ቤተክርስቲያን ባልወጣ ባልሄደ ነበረ። ስለዚህ ሁላችንም የተማርነውን ላልተማሩት ወንድሞቻችን ልናስተምር ያስፈልጋል። ያወቅናትን ጥቂቷን ነገር ላላውቁት ወንድሞቻችን ልናሳውቅ ያስፈልጋል። ምክንያቱም ብዙ ሰዎች አርብ ረቡዕ ጾምን አይጾሙም። የሚጾሙም ደግሞ አሉ። እየጾሙም ደግሞ ለምን እንደሚጾሙም ጭምር አያውቁም። ስለዚህ ለምን እንደሚጾሙ አውቀው ይጾሙ ዘንድ፣ የማይጾሙም ደግሞ ስለምን እንደሚጾሙ አውቀው ይጾሙ ዘንድ ይህንን ጾም ልናስተምራቸው ያስፈልጋል ማለት ነው። ጌታችን ለእኛ የከፈልን ዋጋ ስናስብ እኮ ወገኖቼ፣ አይደለም ሮብና አርብን ቀርቶ ከሳምንት እስከ ሳምንት በጾምን ነበረ። ያንን እንኳን ብንተው እንኳን ወገኖቼ፣ ይህ አሁን እኔና እናንተ ያለንበት ዘመን እንኳን ጾም ታውጆልን ቀርቶ ጾም ባይታወጅልን እራሱ ከዓመት እስከ ዓመት ልንጾም፣ ልንጸልይ፣ ልናነባ፣ ወደ ፈጣሪ ልናለቅስ የሚገባበት ዘመን ነው ይህ ዘመን ማለት ነው። ስለዚህ በዚህ ዘመን ምንደና ነገር ሰምተን ነው እኛ አርብ ሮብን ልጾም ልጹም አልጹም የምንለው የታወጀ ጾም ልጹም አልጹም የምንለው ይህ ጾም የቄስ ነው ይሄ ቀለይ ነው እያለን የምንመርጠው ወገኖቼ፣ ምን ደና ዘመን ላይ ሆነን ነው። በመሰረቱ በልቶ ይጸደቀ የለም ወገኖቼ። በመጽሐፍ ቅዱስም በመጽሐፍ ስንክሳር ላይ ምስን መለከት በልቶ ጸደቀ የሚል የለም። ጾም ወገን ይጸደቁ ብዙ ልቃውንት አባቶቻችን አሉና፣ ከመብል ምንም ነገር አይገኝም ብንበላም የምናመጣው ነገር የለም ባንበላም ደግሞ የምንጎዳው ነገር የለም። ነገር ግን ብንጾም ባንበላ አው የምንጠቀመው ነገር አለና ሁላችንም ለንጾም ያስፈልጋል። ወገኖቼ ይህን እንድናደርግ ደግሞ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንንም ይርዳን። ምናልባት ደግሞ ዛሬ ገና ወደዚህ መንፈሳዊ ቻናል ለመጣችሁ ሰዎች ካላችሁ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 እግዚአብሔር አምላካችን እስካሁን ሰዓት ጠብቆ ያስተማረን የመከረን የገሰጸን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። የሰማነውን በዝነ ልቦናችን ያሳደርብን፣ ሰሚዎች ብቻ ሳንሆን በሰማነው ቃል ሰላሳ ስድሳ መቶ ያማረ ፍራፍተን ዛሬ ስሙ ቀዳሾች እና ደግሞ የመንግስቱ ወራሾች አድርገን ዘንድ የእርሱ መልካምና በጎ ፈቃዱ ይሆንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆየን።